በጣም አስቸጋሪ ነገር ነው እና ለዲያስፖራ ውስጥ ጥሪ ሲቀርብ የመጀመሪያ አይደለም። ተደጋግሞ ቀርቧል። ፕሮባብሊ ዛሬ አራት ዓመት ሊሆን ይችላል። እንግዲህ ቀኑ የሮጠ ሲሄድ ዘመኑን በትክክል መስታወታል። በዙም ሚቲንግ ከዘመነ ካሴም ጋር የመነጋገር እድል ገጥሞኝ ነበረ። ከምሬ ወዳቸውም ጋር ያስታውሰው ያስታውሰች ሊሆን ገጥሞኝ ነበር እና ሁሉ የዲያስፖራን መጥራትና ዲያስፖራው እንዲሰባሰብ የማድረግ ነገር አለ እና አሁን እዚህ ላይ እንደው አንዳንድ ጊዜ ሁሉም እውነት ይነገራል ማለት በጣም አስቸጋሪ ነው። ምክንያቱም እውነቱን ፍርጥ አርገ ስትነግር ብዙ ሰው ብዙ ጠላትም ታፈራለ ከተናገርከው እውነት ይልቅ ፐርሰናላይዝ ሊሆን እና ዲስቶርት የማድረግ ነገር ሊኖር ይችላል። ግን ማየት ያለብን እንግዲህ እንደ ፖለቲካ ተንታኝ እንደ ማህበራዊ ሳይንቲስት ማየት ያለብን ምንድን ነው? ኔቸር ኦፍ ዲያስፖራ ኢኮኖሚክ ፖለቲካል ን ሶሻል ኔቸር ባህሪው ምንድን ነው ብለን በትክክል መገንዘብ አለብን። ሞርጌጁን ሳያስብ፣ የመኪናውን ዋጋ ሳያስብ፣ ስራውን ሳያስብ ነው። ለምሳሌ ከዚህ አንድ ጥሩ ምሳሌ መወስደው ቼኮቬራ ነው። ቼኮቬራ ሜዲካል ዶክተር ነው። ከፊደል ካስትሮ ጋር ተዋወቀ። ትግሉን ደገፈ። የሕክምናውን ስራውን ጥሎ ጠመንጃውን ይዞ ወደ ጫካ ገ በዲያስፖራው ግን ይህ ሁኔታ በአብዛኛው ማለት ነው ጥቂት ሊኖሩ ይችላሉ፣ አላቃቸው በአብዛኛው ሁኔታ ግን በዚህ ውስጥ ለመግባት ፍላጎት ያለው አይደለም። ማለት ለምሳሌ ለመሰባሰብ ለመስራት ኮሚትመንት ለመሆን በቃ ስ ካለ ስራ ውስጥ ግማሽሹን ትለ ታይምህን ለዚህ ትግል ስራ ብትለው ፈቃደኛ የሆነ ክፍል ክላስ አይደለም፣ ሶሻል ክላስ አይደለም። ይህ ሶሻል ክላሱ የራሱ ችግር ፈጥሮበታል፣ የራሱ ችግር ፈጥሮበታል። ሲሰባሰብ፣ ሲሰባሰብ ለምሳሌ ብዙ አሁን በአሜሪካ ያሉ ብዙ አሉ ምሁራኖች ሲሰባሰቡ ሁሉም ዶክተሮች እና ፕሮፌሰሮች ስለሆኑ አንዱ የአንዱ የበታች መሆን አይፈልግም፣ አንዱ የበታች መሆን አይፈልግም። ሁልጊዜ የበላይ ነው መሆን የሚፈልገው እና ወይንም ደግሞ የሊቀ መንበር ምናምን ፖዚሽን ይዞ መንቀሳቀስ ነው። ስሙን ይፈልጋል። ስለዚህ አብሮ ተባብሮ የመስራት ሁኔታ የለም። በኤክስ በኩል ያሉት የተደራጁት ፋኖች በዛ አካባቢ ተወላጅ የሆኑትን ምሁራኖች ነው የሚያሰባስቡት የሚጠሩት። አየህ ይሄ በተግባር ያየወት ነው እና መጥራስ ነው ማለት ነው ኮንትሮቨርሲ ነው የሚፈጠረው። እና ስለሚጠሩት የዛ አካባቢ ምሁራኖች፣ በዛ አካባቢ በኤክስ አካባቢ ያለውን ፋኖ የመደገፍ ነገር አለ። በዋይ ያለውን ደግሞ በዋይ ያለውን የመደገፍ ነገር አለ። ስለዚህ በምሁራኑ መካከል በመራሱ ራሱ ጎጠኝነት እንዲፈጠር ሆኗል። በዚህ ምክንያት ማለት ነው። ስለዚህ መሬት ላይ ያለው ትግል፣ በነገራችን ላይ ትልቁ ትግል መካሄድ ያለበት መሬት ላይ ያለው፣ መሬት ላይ ያለው ትልቁ ኢንጂኑ ያለው ያ ነው። ዲያስፖራው ሳፖርተር መሆን ይችላል ምናምን ምናምን፣ ግን ትልቁ ኢንጂኑ ያለው እዙ ነው። በዚህ ላይ በነገራችን ላይ ዲያስፖራ ራሱን ችሎ የራሱ ፖለቲካል ፓርቲ መመስረትም ይችላል፣ በራሱ እንትን መሄድም ይችላል። ስላልቻለ በራሱ ምክንያት በራሱ ቅድም በነገርኩ ሶሾ ኢኮኖሚክ አስፔክቱ ላይ የክላስ ስትራክቸሩ ስለማይፈቅድለት አልሄድም እንጂ መሄድ ይችላል። ነገር ግን ኤክስም በኤክሱ ይደራጃል፣ ዋይ በዋይ ይደራጃል፣ ዜድም በዜድ ይደራጃል። እና ይህ አደረጃጀት ፋኖ እንዲከፋፍል አድርጓል። ፋኖ ደግሞ ዲያስፖራ እንዲከፋፍል አድርጓል። እና ቱ ኔጌቲቭ ተመጋጋቢዎች ናቸው። የተመጋገብን ነው የምንሄደው። ይህንን መፍታት መስበር የሚቻለው መሬት ላይ ያለው ፋኖ አንድ ሆኖ ሲደራጅ ነው። አንድ ሆኖ ሲደራጅ እና ኮሌክቲቭ ሊደርሽፕን ጽንሰ ሀሳቡ በሚፈቅደው መሰረት ወይም በሚያስረዳው መሰረት አትሊስት እንዲያው ቢያንስ ቢያንስ ሰባና ሰማኒያ ፐርሰንቱን እንኳን በተግባር ብናውለው የውጭ ያለው የዲያስፖራው ስብስብ በተቻለ መጠን ናሮዳውን እየሆነ ወደ አንድ ታናል ውስጥ እየገባ ይመጣል የሚል ነገር አለ። ነገር ግን ከዚህ ቀድማ እንዲጻፉት ነገር አለና አንፎርቹነትሊ የዲያስፖራ ሶሾ ኢኮኖሚክ የሚድል ክላስ ሜንታሊቲው ያ ሜንታሊቲው ግን ላለመደራጀቱ በቁርጠኝነት ላለመግባቱ እንቅፋት ሆኖታል። ለራሱ ማለት በጣም ዝና ወዳጅ ነው። ሪስክ ቴከር አይደለም፣ ሪስክ አቮይደር ነው። በነገራችን ላይ ሪስክ አቮይደር ማለት ምንድን ነው? ነገ ምን ሆናለው የሚል ነገር አለ። ለምሳሌ አሁን እዚህ ላይ ዳያስፖራ ይሁንና ኢትዮጵያ ውስጥ ቤተሰብ አለው ወይንም ደግሞ አንድ ቤት አለቸው የቀለሳት ጎጆ ቪላ ቤት አለቸው ወይም ትንሽ ቢዝነስ ይኖረዋል ስለዚህ ወደ ፊት መጥቶ ሙሉ ኮሚትመንት ሊሆን አይችልም ምክንያቱም ነገ አብይ መሬትን ይቀማኛል አብይ ቤትን ይቀማኛል ብሎ ያስባል ያስባል እንዲህ ያደረጉ ሰዎች በትክክል አይንኮ አዲስ አበባ ስለሚሄድ ሚዲያ ላይ መውጣት አልፈልግም ያሉን ሰዎች አሉ በትክክል ያሉን ሰዎች አሉ ዳት ግን ከበስተጀርባ አው በርቱ፣ አይዟችሁ ገንዘብ መዋጮ ሲመጣ መቶም ዶላር ፓውንድም ሊለግስ ይችላል። ግን ኮሚትመንት የሆነ ነገር ላመጣልህ ይችላል። እና እንግዲህ ሰመራጅ ለማድረግ ለማጠቃለል አንደኛ ሶሻል ስትራክቸሩ የመደባዊ ባህሪው አይፈቅድለትም። ሁለተኛ በዚህ በመደባ ባህሪው የተነሳ ሪስክ ቴከር አይደለም። ሶስተኛ በተለይ በምሁሩ ዘንድ ትከሻ ለትከሻ የመተያየት ፓወርን ወደ ራስ ማምጣት ነገ፣ ሁሉም አብዛኛው ተስፈኛ ነው። በነገራችን ላይ ሚድል ክላስ የራሱ አንዱ የሚድል ክላስ ትልቁ ሸክሙ ምንድን ነው? ተስፈኛ መሆን ነው። ነገ ስልጣን የምትለው ነገር ካብይ እጅ ብትወድቅ እሱ እጅ ላይ እንድትወድቅ የሚፈልግ ማጆሪቲ በብዛት አለ። ስለዚህ የሚያስበው ካልኩሌት የሚያረገው ከዛ ሜንታሊቲ አንጻር ነው። ስለዚህ ከዛ ሜንታሊቲ አንጻር ስለሚያስብ በተቻለ መጠን ከጎኑ ያለውን ምሁር ገፍቶ ራሱ የሚሆን ነው። እኔ በትክክል በአንድ ድርጅት ስብስብ ውስጥ መስርተን ትግሎ ለመደገፍ አስራ አምስት ቀን የቆዩት አንድ ወር አካባቢ የቆዩት ሰዎች መጥተው አንተ ለሊቀመንበር አትሆንም እና እገሌ ይሆንልን ብለው የመጡ ስብስቦች አውቃሉ ሌላ የነበርኩበት በአባልነት የነበርኩበት ነው እና እንደዚህ አይነት ኮንፍሊክቶች አሉ፣ እንዲህ አይነት ነገሮች አሉ እና ተስፈኛ የመሆኑ ነገ አዲስ አበባ አሜሪካ በአውሮፕላን ጭና አራት ኪሎ ፓርላማ አስገብታቸው አንተ ሊቀመንበር፣ አንተ የውጭ ጉዳይ ሚኒስተር ተብለው እንዲሾሙ የሚፈልጉ ሰዎች አሉ። ይሄ የመደባዊ ባህሪው መገለጫ ነው። ይካኖት ዲናይዋል ብዙ የተጻፈበት ጉዳይ ነው እና ቁርጠኝነት የለውም። ክርስቶስ እንዳለው አሳ ማጥመዳቸውን ተው፣ እኔ ሰው ሰው እንዴት በእምነት እንደምታጠም አሳያቸዋሉ ብሎ ጀልባውንም አሳውንም ንግዱንም ጥሎ ክርስቶስን እንደተከተለው የሚከተል ምሁር የለም። የታጋዩን አመራር ማለት ነው። ይሄ አንዱ ትልቅ ችግር ነው እና በዚህ ነው በዚህ መካከል ደግሞ ጠላትም የራሱን ስራ ይሰራል። እርስ በርስ ሌብል መደራረግ አለ። በመጨረሻም ደግሞ መሬት ላይ ያለው ፋኖ አንድ አለመሆን፣ አለመደራጀት ለምሳሌ በገንዘብ መዋጮ፣ በሌሎች መንገድ እርዱን ሲባል የተወሰኑ የወንዝ ልጆችን የሀገር ልጆችን የማሰባሰብ ነገር ስላለ የአቅጣጫ መቀየር አለበት። እነዚህ እነዚህ ካልተቀየሩ በስተቀረ የዲያስፖራው ሁኔታ በጣም የሳሳ እና ብዙ ተስፋ የሚጫልበት ነገር የለም። ነገር ግን ለምሳሌ አብይ በወደቀ ማግስት አብይ በወደቀ ማግስት የኢትዮጵያ አየር መንገድ ፉል ቲኬት እንደሚሞላ አትጠራጠር። ምክንያቱም ዳታው አለኝ። ከዚህ ቀደም ልክ ወያኔ ስትወድቅ የኢትዮጵያ አየር መንገድ ፍላይት ሙሉ ነበረ። ሙሉ ሙሉ ነበረ እና በጣም በሚገርም ሁኔታ እንዲያውም አንድ ጊዜ ሼር አደረግሃለሁ ሳሞራለህ እና በሚገርም ሁኔታ የኢትዮጵያ አየር መንገድ ሰክሰስፉል የሆነበት ማን ነው? የሰክሰስፉል ያደረገው ዲያስፖራው ነው። ተጭኖ አዲስ አበባ የገባው ዲያስፖራው ነው አዲስ አበባ የገባው እና ግማሹ ያው ስልጣን ያገኛለ የተባረራለ የታሰራለ እንዲህ አይነት ተስፈኞች ናቸው ትግሉን ከመምራት ይልቅ እና ትልቅ ሮል ሆነው ኢንዲፔንደንት በሆነ መንገዱ ከመደራጀት ይልቅ ሌሎች ትግሎችን ያመጡትን ኃይሎችን መንጠቅ ወይንም ደግሞ በዛ ጋር የመሞዳሞድ የሆነ ሁኔታ ነገር አለ። ለምሳሌ አሁን የግንቦት ሰባቶችን ታሪክ ብወስድልህ፣ ዛሬ እነ ብርሃኑ ስልጣን ይዘው ተቀምጠዋል። የብርሃኑ ወዳጅ የነበሩት ደግሞ ሰዎች ተሰደዋል። የታሰሩም አሉ። አዎ እንግዲህ ይኑር አላቅም። በእንደዚህ አይነት ሁኔታ ነው የፈጠሩ። ግን እነዚህ ሰዎች ልክ ወያኔ ሲወድቅ በሙሉ ጓዛቸውን ጠቅልለው አዲስ አበባ የተገኙ ናቸው። አዲስ አበባ የተገኙ ናቸው እና ከአብይ ስልጣን የለመኑ አሉ፣ ያልተሰጣቸው አሉ፣ የተሰጣቸው አሉ። የተባረሩዋል ጁሃርንም ጨምሮ ማለት ነው። እና ራሳቸውን ችለው እንዲ አሁን ለምሳሌ የጁሃር አወዳደቅን ብንወስድ ፖለቲካ ክስረት ያመጣበት ምንድን ነው? የራሱ የፖለቲካል ድርጅት የለውም። አሁን ዲያስፖራ የራሱ የፖለቲካ ድርጅት የለው ጁሃር የራሱ ፖለቲካል ድርጅት የለውም። በኦፒዲዮ ላይ ነው ተጠላጥሎ ይሰራ የነበረው። አዲስ አበባ በኦሮሚያ ክልል ኤሮን ሲያስተባብር ቄሮን ሲያዘምት የነበረው የኦፒዲዮ ካድሬ ነው። ግን ዲስሉዥናል የሆነው ጁዋር የሱ ኃይል የሱ ፓወር ቄሮን የሚያስተባብር መስሎ ተሰማው እና በቃ እኔ ከገባው ሀገር እነውጣለሁ ብሎ በኢትዮጵያ ውስጥ ሁለት መንግስት ነው ያለው፣ አንዱ የቄሮ መንግስት ነው፣ አንዱ የአብይ መንግስት ነው ብሎ እስከ መናገር እስከ መተበት ድረስ የደረሰበት አለ። እና የፖለቲካው ሪያሊቲው ሳይንሱን አለማወቅ ነው። ምክንያቱም አንድ የፖለቲካ ኢንቲቲ ጆሃርም ይሆን ሌሎችም ሰዎች ሀይል ሊኖራቸው የሚችለው በፖለቲካል ድርጅታቸው ነው። የፖለቲካል ድርጅቱ ነው ፓወር ሊሰጠ የሚችለው የፖለቲካ ድርጅት ከሌለ ትበታለ። ስለዚህ ዲያስፖራው የራሱን የፖለቲካ ድርጅት አቋቁሞ ከሚሊዮን የሚቆጠሩ ሰዎች አሉ። ከሚሊዮኖቹ አስር ሺህ እና ሀያ ሺህ ሰዎች መልምሎ የራሱ ፎርስ ሬከርድ ማለት የምትደራደረው ኃይል መሆን ሆኖ መውጣት፣ ሲበዛ ተለጣፊነት የሚያበዛ ነው። ተለጣፊነት የሚያበዛ ነው እና ለምሳሌ ኔ ትዝ ይለኛል እስክንድር አዲስ አበባ በመጣበት ነው እስክንድር አሜሪካ በመጣበት ሰዓት በቃ እስክንድርን ተከትሎ ሻንጣይ ሊይዝ የተሰለፈ ፕሮፌሰር እና ዶክተር ቁጠርልህ ብትል ቆጥርልሃለሁ። ምን ስልጣን ቢይዝ ነገ እኛ ተሿሚዎት እንሆናለን። የሚል ነው በራስ የመተማመን የራስን የፖለቲካ ድርጅት መመስረት ራስ መሪ መሆን ተመሪ የመሆንን ነገር የላቸውም። ይሄ መደባዊ ባህሪው እና አምሶ ሶሪ በጣም ሀርድ ሆኜባቸዋለሁ በዚህ ጉዳይ ላይ ግን ያው ብወገርም ልወገር፣ ሀቁ ግን ይሄ ነው። ሳይንቲስቶች የሚሉት ነገር አለ እንቁላል ተወለደ ወይንስ ከእንቁላል ውስጥ ደግሞ ምንድን ነው? መጀመሪያ ደረጃ ከንትኑ ንክንስራለት ምንድን ነው ትግሉ? የትግሉ ባለቤት ማን ነው? የትግሉ ባለቤት አማራ ነው አይደለም? ስለዚህ የትግሉ ባለቤቶች የትግሉ መሪዎች መሆን ያለባቸው መሬት ላይ ያሉ ፋኖች ናቸው። ግን በትግሉ ኤርሊ ስቴጅ ላይ ትግሉ ሲጀመር አካባቢ የፋኖ ትግል ሲጀመር የአማራ ህልውና ትግል ሲጀመር እንደ ሌሎች የፖለቲካ ደረጃ ዜጎች የተመሰረተ አይደለም። ያ ችግር ፈጥሮብናል። ማለት ለምሳሌ የወያኔ ትግል፣ የሻቢያ ትግል ሲጀመር የፖለቲካው ፓርቲ ተመስርቶ ነው ህዝቡን ሞብላይዝ ማድረግ የተጀመረው። አየህ ሰባት ሆንን ወጣን አይደለ ያሉት ወይም ደግሞ ሻቢያ አንድ ጥይት ተኩሶ ወጣ አይደለ የተባለው። ያ ሀይል ከተሰባሰበ በኋላ ነው ህዝቡን ሞብላይዝ እያደረገ ደም እያቃባ ምን እያለ መቶ ትልቅ ሀይል ይሆነ። የአማራ ህልውና ትግል ግን ከግለሰብ ከጥቂት ቡድኖች ነው የተጀመረው። ከህዝብ ቁጣ ነው የተጀመረው። ፖለቲካል ሊደርሽ ተሰባስበ አይደለም። በሸዋ የነበረው ወያኔ ሲገባ ባሮሴ አካባቢ ሄደው ትግል የፈጸሙ በጎንደር አካባቢ ትግል የፈጸሙ ብዙ ግለሰቦች ፖለቲካል ኦርጋናይዜሽን አይደለም። ስለዚህ አሁን ትግሉ በሚጀመርበት ሰዓት የፖለቲካ ባህሪ ይዞ መንቀሳቀስ ሳይሆን ማህበራዊ መሰረት ይዞ ነው የተንቀሳቀሱ። ይሄ ምን ፈጠረ? እያንዳንዱ ሴክሽን በራሱ አካባቢ ወይም በሚያውቃቸው ሰዎች የፖለቲካም የፋይናንስም የዲፕሎማሲም ጥያቄ መጠየቅ ይጀምራል። ስለዚህ እጁን የዘረጋው ለዲያስፖራ ነበር ማለት ነው። ናቹራል ነው፣ የጥፋት አይደለም። ሸዋ ላይ ያለው ሰው የሚያውቀው ሰው በትውልዱም በምኑም ለሚያውቀው ሰው ነው አቤት የሚለው እና ይህ ነገር ከአጀማመሩ እንደዛ ስለሆነ የአማራም ትግል በአንድ ወጥነት የጀመረ አይደለም። እነ ዘመነ ካሴ ለምሳሌ በትግራይ ጦርነት ገ ሲጀመር የአማራ ፋኖ ብሎ ከን ሲመሰርቱ ሌሎችም በብአዴን በኩልም ሌሎች ፋኖ ሲመሰረቱ የትግራይን ወረራ ለመቋቋም ማለት ነው። ትንሽ ፎርማል የሆነ የፖለቲካል አደረጃጀት ይዞ የመጣ አይደለም። የተበታተነ ነበር። አሁን ያ የተበታተነውን የፖለቲካል አስተላለፍ የተለያየ ኃይል አሰላለፍ እንዲፈጠር አድርጎታል። ይህ እርስ በርሱ እንዲመጋገብ የሱ የራሱ ያመጣው ዳይናሚክስ የራሱ እንቅስቃሴ ያመጣው ኃይል ለውጥ ነው ማለት። ስለዚህ አንዱ አንዱን እየተመጋገበ እርምት ሳይደረግበት አሁን እዚህ ላይ ነው። እንግዲህ አንድ ገበሬ ማሳውን ካረሰ በኋላ ከዘራ በኋላ አረም እንደሚነቅለው ሁሉ የፖለቲካው ስራው ከተጀመረ በኋላ እርምትን መስተካከል ነበረባቸው። እነዛ እርምቶች አልተደረጉ። ስለዚህ የመጡት ሁኔታዎች ይሄ የተፈጠረውን አደረጃጀት እንዲፈጠር አድርጎታል። ስለዚህ የመመጋገብ ሁኔታ ነው። ይህንን የመመጋገብ ይሄ በዚህ ጋር መሄድ የለበትም። ስለዚህ የትግሉ ባለቤት አማራ ነው። መሬት ላይ ያሉት ፋኖች ትክክልም ሰሩ አልሰሩ፣ በረሃ ላይ ወድቀው እየታገሉ ያሉት እነሱ ናቸው። ኃላፊነቱን መውሰድ ያለባቸው እነሱ ናቸው። እንዴት አድርገው ከዲያስፖራው ጋር እንጌጅ ማድረግ የሚገባቸው መወሰን ያለባቸው እነሱ ናቸው። እንትኑ ያለው እነሱ ጋር። ስለዚህ ይሄንን ነገር እንትን ማለ አይሆንም ግን በእርግጥ ነው። ለምሳሌ እኔ የማቀው ገሌ ማለለው አለ ያስደነገጠኝም ሁኔታ አለ። ሪስፔክት የማረገው እና ለአማራም ትግል ትልቅ አስተዋጽኦ ያደርጋል የምለው ግለሰብ በሸዋ ፋኖ ውስጥ ገብቶ በሁለት የፋኖ ኃይሎች መካከል የፖለቲካ መስመር ልዩነት የፈጠረበት ሁኔታና ያንንም የፖለቲካ መስመር ልዩነት ለመፍታት ያስኬዳል ብሎ ያመጣው መፍትሄ ትክክል አለመሆኑ ሰ ያስደነገጠኝ ሁኔታ። ነገር ግን በሂደት ያው ያ ግለሰብ ከዛ አካባቢ ተስፈንጥሮ እንዲወጣና የሸዋም ትግል በራሱ መንገድ እንዲሄድ የሆነበት ሁኔታ አለ። ስለዚህ ይህን ስህተቶች አሉ። ስህተቱ የተፈጠረው ናቹራል በሆነው መንገዱ ነው። ይህን ነገር ግን ማረም ልክ ገበሬው ማሳውን እንደሚያርመው አርመን መካሄድ አለብን። ቅድም ያልኩ ነገር ነው። የዲያስፖራው ሁኔታ መደባዊ ባህሪ ስላለው ያ መደባዊ ባህሪው፣ አንደኛው መደባዊ ባህሪው አድርባይነት ነው። ሚድል ክላሱ በጣም በሚድል ክላስ ካታጎሪ ሱት ስትፈድበ አብዛኛው ቁርጠኝነት የሌለው አድርባይ የሆነ ኦፖርቹኒስት የሆነ እድል ተጠቃሚ የሆነ ነጣቂ የሆነ ሪስክ የማይወስድ ቁርጠኝነት የሌለው ሪስክ፣ የማይወስድ ማለት ቁርጠኝነት የሌለው ነው። ስለዚህ ሁልጊዜ ካልኩሌት ሆኖ የሚሄደው ዊች ሳይድ ኦፍ ዊነር የሚለውን ያይና በዛ መንገድ ነው የሚሄደው። ስለዚህ ብዙ አንድ ሺህ አንድ ማስረጃ በእጅህ ላይ እንደሚገኝ ያውቃለሁ። የባዴንም ማሰላለፍ ከአብይ ጋር ሰዎች እንዴት እንድተሰለፉ እናውቃለን። እና እንዲህ አይነት ባህሪ ያለው ስለዚህ በቁርጠኝነት መሬት ላይ የሚመሩት ኃይሎች ትልቁ በርደን ያለው እነሱ ላይ ነው። እኛ ትግላችንን እንመነት አለብን ግን እንዳልኩ በትግል ውስጥ ሲገቡ ለምሳሌ አንደኛው መታረም ያለበት ምንድን ነው የማስበው ነው። በዚህ ላይ መሬት ላይ ያለው ፋኖ ዲያስፖራውን የሚያስበው እንደ ግብዓት ነው፣ እንደ አካል አይደለም። ይሄ በጣም ትልቅ መታረም ያለበት ነው። ከዚህ ቀደም ለማንሳት ሞክሬ ያለው የጥሩ አጋጣሚ ነው። እንደ ግብዓት ነው የምልህ ዲያስፖራው ገንዘብ ማምጣት አለበት፣ በዲፕሎማሲው መስራት አለበት፣ በሚዲያው መስራት አለበት በአመራር እና በሌሎች ነገር ውስጥ መግባት የለበትም ይላል። ይሄ ብዙ ጊዜ ተደረጋግሞ ሲባል ይሄ በጣም በጣም ትልቅ የአመለካከት እኔ የምለው ነገር ምንድን ነው? ዲያስፖራው ለምሳሌ ሚስተር ኤክስ የፋኖ አባል ነው መሆን ያለበት አባል፣ በፖለቲካ የተጠመቀ በፋኖ ትግል መርሆ የተጠመቀ ጊዜውን ገንዘቡን እውቀቱን ለፋኖ አላማ ለአማራ ትግል የሚያውል ሙሉ አባልነት ካርድ ያለው ድምፅ መስጠት የሚችል መመረጥ የሚችል መወቀስ የሚችል ስህተት ከሰራ መባረር የሚችል ሙሉ አባል መሆን አለበት። ይሄ ፈንዳሜንታል የሆነ ስህተት ዲያስፖራ የምትፈልገው ለገንዘቡ ውጭ ስላለ በሚዲያ እንዲጮህ ወይንም ውጭ ስላለ ባንዲራ ይዞ በየኤምባሲው ሰልፍ እንዲያደርግ ብቻ ከሆነ በአባልነት የሚንቀሳቀስ አለ፣ ይሄ ስህተት ነው። ስለዚህ ብዙ ጊዜ ተደጋግሞ ተደጋግሞ ሲነገር የነበረ መታረም ያለበት። ለምሳሌ በኢትዮጵያ ውስጥ ኤክስ ፋኖ የሚባል አለ። በነገራችን ላይ ስም አልጠቅሰው ሌላ implication እንዳይኖረው ብዬ ነው። ኤክስ የሚባል ፋኖ ካለ እያሱ የኤክስ ፋኖ አባል ነኝ ሙሉ አባል ነኝ ቃል ኪዳን ፈጽሜ በሚገባው በቁርአንም ይሁን በመጽሐፍ ቅዱስ በድርጅቱ አመራር ቃል ኪዳን ፈጽሜ ጊዜን፣ ገንዘቤን፣ ጉልበቴን፣ ዕውቀቴን ለትግሉ ላውል በፋኖ አደረጃጀት ህግና መመሪያ ልገዛ ልመርጥ፣ ልመረጥ፣ ልወቅስ፣ ልወቀስ፣ ነገ ደግሞ ና ከተባልኩኝ፣ ግንባር ላይ ልመጣ የምችል ሙሉ የፋኖ አባል መሆን አለብን። እንደዛ አይነት የፋኖ ስትራክተር ካልፈጠርክ ዲያስፖራውን ገንዘብ አንጣ ስንልህ ገንዘብ ታመጣለህ፣ ጩ ስንልህ ትጮሃለህ፣ ተሰለፍ ስንልህ ትሰለፋለህ። ከዛ ውጪ ሮል የለህም። ተግባባል። ስለዚህ እነዚህ ነገሮች ከታረሙ እና ከተስተካከሉ ዲያስፖራው ትልቅ ኃይልና ጉልበት ይሆናል። ተግባባል። ያለ በለዛ ዲያስፖራውን ኦግዞሎሪ ወይም ደግሞ ረዳት አይነት ነገር አድርገ ሲፈለግ የሚመጣ ሳይፈለግ የሚተው ቃል ኪዳን የሌለው መሀላ የሌለው ኮሚትመንት የሌለው ከሆነ ዲያስፖራ ይበተናል። ዲያስፖራው እንደፈለገው ፍሉድ ይሆናል ማለት ነው። ስለዚህ በፋኖ አደረጃጀት ውስጡት ሙሉ አባልነት ያለው ዲያስፖራ ብቻ ነው ከፋኖ ትግል ጋር እውነተኛ ታጋይ ሊሆን የሚችለው። በጣም አመሰግናለሁ ሲለው